ነገር ነገር አስከ ወደ ልጆቹ ተመለስ እያልኩኝ ስጨቀጭቀው እንግዲህ ብዙ መልስ እየሰጠኝ አይደለም። አሁን ላይ በስተመጨረሻ እስኪ ሱመያም ሪከርድ ልካልኝ ነበረ። እንግዲህ ይህ ሪከርድ ማለት ለእናንተ ሎዴንሱ ማሰማት አለብኝ። ሁል ጊዜ ነገሩን እየተከታተላችሁት በመሀልም ስላላችሁ፣ ስለ እሷም ስለሚያሳስባችሁ፣ የእሷ ነገር ስለሚያስጨንቃችሁ ትጠይቁኛላችሁ። ኮሜንት ላይ የመጣችሁ ኧረ ሱመያ ጠፋች ምናምን እያላችሁ ትጽፉልኛላችሁ። ስለዚህ እናንተ ስለምን ይሄ ነገር አብረን አንሰማውም። ሰምንችዋለሁ፣ ግን ለእናንተም ደግሞ ላሰማችሁ ብዬ ነው። ሪከርድ ልካልኝ ነበረ። እስኪ ላሰማችሁ ሪከርዷል። ሪከርዱን ከማሰማቴ በፊት ሱመያን ይቅርታ ልጠይቃት። ብዙም ሚስጥር አይደለም ያው የተናገረችው ነገር ሚስጥር ስላልሆነ ነው ሚዲያ ላይ መጥቼ ለእናንተ የምነግራችሁ። ማሰማችሁ እንደማትናድድብኝ እርግጠኛ ነኝ። ከተናደድሽብኝም በጣም ይቅርታ። አሁን ድምፁ አላሰማችሁ። አሰላሙ አሌይኩም ወራህመቱላ ወበረካቱ። ሴኬን እንዴት ነሽ? እኔ ደህና ነኝ ያለው ሁሉ ሰላም፣ ሁላም ልጆቹ፣ ቤተሰቡ ሁሉ ሰላም ነው ወይ? እኔ ደህና ነኝ። ተጨናነቂ ችግር የለውም። እኔ እኮ ደህና ነኝ። እንደዚህ መጨናነቅ ነገር አያስፈልገውም። ግን በቃ ባላኔ አሁን ላይ ማለት ሳይድ ታወሪዋለች፣ ግን የሆነ ቪዲዮ ተለቋይሽ የሆነ እዛ የመን ያሉት ጓደኞቻችን ነበሩ ማለት ነው። ሀጂ የሚሏቸው የእሱን ሚስት ሁለተኛ ሚስቱን እየደበደባቸው በቃ። እንዴ እኔ በጣም ማለት እንደዚህ እኔ ብትመክሪ በጣም ደስ ይለኛል። እና ልጅቷን የደበደባት ደግሞ ልጅቷን ደግሞ የደመደባት እኔ ልጅ እነሱ ልጅቷ የሰይድ ልጅ እንደሆነ እሷ ነች የነገረችኝ ማለት ነው፣ የሰይድ ልጅ እንደሆነ ለዛ ይመስለኛል። ይህን ደግሞ ሚስጥር ሰላም እና ሀዋ ያውቃሉ፣ ነግረውስ ሊሆን ይችላል። እና እኔ በጣም ነው እንትን እንግዲህ፣ ሱመያ ምከሪው እያለችኝ ነው። ሰምታችኋል። ሰይድ አሁን ላይ እንኳን ሊመከር እያየ ዝም ይለኛል፣ አይመልስልኝም። ድሮ በቶሎ ቶሎ እንደላኩለት ወደ ይመልስልኝ ነበር ጋር ድምስ ደውል የሚያነሳል ምናምን። አሁን ላይ በጣም ምክር ወይ ደግሞ ተመለስ እያልኩ ስለማስጨንቀው ስለ እሷ ጉዳይ በቃ ይፈራል፣ በቃ ቶሎ አይመልስልኝም። እና ሱመያ በዚህ አጋጣሚ ልንገርሽ ብዬ ነው። በጣም ነው እንትን ያለኝ ሰላም እና ሀዋ ያውቃሉ፣ ወይ ሰላም ወይ ሀዋ ነግረው ይሆናል ግን አንቺ ለማንኛውም ማለት ነው፣ ወላይ ምከሪ፣ ወንድምሽ ነው ማለት እንደዚህ፣ የሰው ሚስት ሴት ሲፈጠር ሴት አይመጣም ምናምን ብለሽ ምከሪው። እኔ እንጃ አላህ ልብ ይስጠው። ሌላ ምን ይባላል? ግን ለማንኛውም አንቺ አትጨናነቂ። ሲፈጠር እኔ ቤት ልቀይር ነው፣ ምክንያቱም እኔ አሁን ላይ ሰላምም አታወራኝም፣ ሀዋም አያወሩኝም። ለምንድን አላውቅም። ሰላም በጣም ታወራኝ ነበረ ማለት ነው። እንደገና ደግሞ ሰይድ ስልኳን ተቀብሏት ነው እንዳለን። እዚህ እሷ ጓደኞች እኔን በደንብ ነው የሚያውቁኝ። በእነሱ በኩል ራሱ መልእክት እንደውም አንደኛው ጓደኛዋ ከሚገርብ ማለት ነው ድምፅ ላኩላት ሰላም እንዴት ናት መታለች ወይ ምናምን ናመስላት እኔ የማውቀው ነገር የለም ብላ ቴክስት ብቻ ነው ያደረገችልኝ፣ እና አልመለሰችልኝም። በፊት ታወራ የነበረ ሰላም በእሷ በኩል ዝም ካልኳት ራሱ እሷ ትደውልኛለች የመን ሄዳ እኔ ዝም ካልኳት ለእሷ ቀጥታ የኔን ቁጥር ሰጣት እና ቀጥታ ቁጥር ቀጥታ ደውላልኝ፣ ሰላም እያወራችሽ ነው ደምዶ ማስመለስ እላት ላይ ነበር እና እንግዲህ ሰው እንግዲህ ሰላም እኔ መጀመሪያም ገና ሲጀምር ተናግሬ ነበረ ስለ ሰላም፣ እና አብዛኞቻችሁ ሰላም ለእሷ ብላ ነው፣ ስለምትወዳት ነው፣ ጓደኛዋ ስለሆነች ነው፣ አንቺ ለምን እንደዚህ ያለ ሽማታቂ ነገር ካለ ሱመያን ጠይቂያት እንጂ እንደዚህ አትበይ ምናምን ነገር ጓደኛዋ ናት፣ ዘመኗ ናት፣ ምናምን እያላችሁ ነበረ። መጀመሪያም ተናግሬያለሁ፣ የሰላም ነገር ምንም አላማረኝም። በቃ ማለት የሆነ ሰዓት ላይ መልሶ ሰይድ ስልኳን ቀማት፣ ወይ ደግሞ ፓስፖርቷን ቀማት ምናምን እንደዚህ ሲባል ለምን እንዲያደረግክ ብዬ እሱን ተቆጥቼው በጣም ተናድጄበት ምናምን ነገር ለእሷ ወይ ደግሞ እውነት ይኖራታል ሰላም ብዬ አስቤ ነበር። ግን እንደሰማችሁትም ሱመያንም እንደዚሁ ስልካ አታነሳላትም ስትደውል፣ እሷ እንኳን ባታነሳ በሰው እያስደወለች ተጠይቃታለች ሰላም ታናግራታለች ብቻ የፈለገ ነገር ቢመጣ ኮንታክት ታረጋታለች። ግን አሁን ላይ ሰላም ራሱ ደብዛዋን አጥፍታ ጥፍት ብላባታለች። እንግዲህ ችግሯ ምን እንደሆነ አልገባኝም። ለእሷ ብላ የመን ድረስ ሄዳ ልጅ ለማስመርመር እንግዲህ አስቡት፣ ለዛ ይሁላ ነገር መሰናክሎች አልፋ ራሷን ችግሩ እስከታ ሳይድ ፖሊስ እስከማምጣት ደረጃ ደርሳ እሱም እሷም ተደራርሰው አሁን ደግሞ የት ጠፋች? እሺ፣ ለእሷ ብላ እንግዲህ ለሶመያ የምታስብ ከሆነ ለሶመያ ከሆነ እንደዚህ ህይወቷን አደጋ ላይ ጣለችው። የት ገባች? ለምንድን ነው ስልክ አንስታ እንዲህ እንዲህ ነው ያለው ነገር ብላ ማታሳውቃት? ስልክም ከተቀማች፣ ኦኬ ስልክ ተቀማለች ብዬ አላስብም። ከዚህ በፊት ሰኢድን ስጠይቀው ይሄ ነገር በተከሰተ ሰዓት ሰኢድ እች ልጅ ፓስፖርቷን መልስ፣ እንዲህ እንዲህ አድርገሃል አድርገህም ከሆነ ንገረኝ እና የሰው ዕቃ መልስ ምናምን ብዬ ስለው፣ አንቺ አምሻ እንዲህ እንዲህ ያለሽ እንዲህ ያላረግ ምን ታውቂያለሽ ምናምን ብሎ እሱ ቀለል አድርጎ እንትን ሲለኝ ቃል አመንኩትም፣ ዝም አልኩት ማለት ነው። ይኸው እንደሰማችሁት ነው። ስልኳን የቀማት አይመስለኝም። ስልኳን ቢቀማት ኑሮ ስልኳን አንስታ ለእሱ መሄጃ ተመልስላን ነበር፣ ያለውን ሁኔታ ታሳውቃ ነበር። ግን ዝም ብላ ጠፍታለች። እኔ የእሷ ነገር ምንም አልተዋጠልኝም ብሎ እስኪ የምትለውን ምስማል